አብርሃም ከፌሞሶች ጋር ሆኖ እስቴዲዮ ፊልሚ ላይ ገብቶ ነው ወይስ ፊልም ሊያስመርቅ ነው? ጋይስ ተመልከቱ የእነዚህ ልጆች ውጤት። እረ እረ እረ ፊልሙ ተመረቀ የሚል ፖስተር ለቀዋል። ይቅናችሁ። ለማንኛውም ይመቻችሁ። ቤተሰብ፣ ዛሬ የመጣሁበት ጉዳይ ስለ ሃይሚም ስለ ብሩኬም አይደለም። ግን በእነሱ መካከል አንድ የምናገረው ነገር አለ። ማታ እንግዲህ እስከ ሌሊቱ በዱባይ አቆጣጠር ሶስት ሰዓት ድረስ አይኔ ብጥ ብሎ ኧረ ምን ሶስት ሰዓት አራት ሰዓት ድረስ አራት ሰዓት፣ አሁን ገና እየተነሳሁ ነው። እሱንም ሴትዮ ስለሌለሽ ማለት ነው። ይህ ሁሉ አንበሳ ወርዶ ወርዶ በመጨረሻ ብሩኬ ሊበላ ነው ብዬ ወይኔ ጨጓራዬ፣ ወይኔ ወይኔ፣ ተናድቼ ነበረ። አንድ ስኮር ነው ምንድን ነው ወሰዱበት። ከዛ በኋላ ግን አስመልሷል። ወይ አስደነገጠን፣ ደስ ብሎን ብሎን። ለማንኛውም ማለት ነው ይህን ሁሉ አስተዋጽኦ የምታደርጊ የመጀመሪያ ልጁ የብሩኬ የክርስትና እናት ቲጅ ትባላለች። ረጅም እድሜና ጤና ይስጥልን። እንዲሁም ደግሞ ሌሎቻችሁም እነ ኢዱ እነ ዩዘር አላችሁ እውነት፣ እድሜና ጤና ረጅም እድሜና ጤና ይስጣችሁ። በእናንተ ስም ጨረቃ ፋሚሊ እንዲከበር አድርጋችኋል፣ እውነት አምስት ሰው ነው ስድስት ሰው ነው ይሄን ነገር የሚያደርገው። ነገር ግን ወደ መቶ ምናምን ሺህ ሰብስክራይበር አለና የጨረቃ ፋሚሊ ተብለን እንጠራለን። በእርግጥ ታብታብ እያደረግን እንቅልፋችንን መስዋዕት አድርገን አብረን ቆይተናል። ማታ እስከ አራት ሰዓት ድረስ በዱባይ አቆጣጠር በኢትዮጵያ ዘጠኝ ሰዓት ማለት ነው እና አሸንፎ ነው ወጣው። ምንም ቢሆንም ማለት ነው። ተመስገን። ሰላም፣ ጤና ይስጥልን። እንዴት ናችሁ? አዳራችሁ አለው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ዛሬ እንግዲህ መግቢያ ላይ የምናገረው ነገር ይሄ ነገር ነው። ምንም ነገር ሌላ የምናገረው ነገር የለኝም። ትናንትና ቅመሟም በሌላ ቤት ነው የመጣችሁ፣ ብሩክም በሌላ ቤት ነው የመጡት። ሁሉም የየራሳቸውን አስተዋጽኦ አስተላልፈውልናል የየራሳቸውን መልእክት አንዳንዶቻችሁም ኮመንት ስር ብሩክን እንደፈለግሽ ተለጠፊበት ሀይሚን ታያት ምናምን የምትሉ ሰዎች አላችሁ። እናንተ ደግሞ ለሀይሚ የማጠቅሙ ሰዎች መሆናችሁን አውቄያለሁ ማለት ነው። ስለዚህ አታስፈልጉም፣ እንደዚህ ብላችሁ መጽሐፍ ምን ጋ አታስፈልጉም። ኮመንት ስርም ሰብስክራይበራችሁም አያስፈልገኝም፣ ይዛችሁ መውጣት ትችላላችሁ ማለት ነው። እኔ ጋር ለሃይምም ለብሩክም እኩል አይነት ፍቅር ያለው ሰው ብቻ እኔ የምፈልገው ማለት ነው። ከዛ ውጭ ያላችሁ ኮመንትም አትጻፉልኝ፣ ሰብስክራይበራችሁን ይዛችሁ ውጡ። ምክንያቱም አታስፈልጉማ። እኔ ፍቅርና ፍቅር ብቻ የምፈልገው ማለት ነው። መጥፎ ነገርም ምንም ምንም ነገር ማስተላለፍም አልፈልግም። ትናንትና እንግዲህ ቃልዬ ማለት ነው ደንቆሮ የሆነ ሴትዮ እሷ ቀን ላይ የሆነ መልእክት አስተላልፋ ነበረ። መልእክቱ ምንድን ነው? ብሩክን ተበቀው ጥፍሩ ላይ አሚር ለጥፊበትና ሲተኛ አስተላልፊ አለች። ያ ከሚሆን ብዬ እኔ ደግሞ እንደ ሀሳብ ነው የሰጠሁት እንጂ ስድብ ወይም ደግሞ ፉክክር ወይም ደግሞ ሌላ ነገር አይደለም። አይ ይሄ ከሚሆን እኔ ሌላ ነገር ሰጠውኝ፣ የሌላ ሀሳብ ሰጠው። ቪዲዮ ናያታችሁታል። ስሬ ማውራትም አይጠበቅብኝም፣ ባወራም ምንም ችግር የለውም። ስለዚህ እንደዛ አስተስራ ይሄ ያስተምራል። ያንቺ ትንሽ ይከብዳል። አንደኛ አብሮ አይኖርም፣ ሁለተኛ ነገር ደግሞ በቃ እንዴት ወንድ ላይ አሚር ተለጥፎ አርቲፊሻል ጥፍሬ ይለጠፋል? አይሄድም፣ በፍፁም ምንም። አንደኛም ያስተምር ነገር የለውም ብዬ ይችን መልእክት ተናግሬያለሁ። ኦልሞስት ብዙዎቻችሁ እሷ ጋር ገብቼ ማለት ነው ያው የኒስ ጠላቶች አላችሁ እናንተ እሷ ከማንበልጥ አይዲያ ስጣለች፣ ማን አይዲያ አደረጋችሁ? ምናምን ዩቲዩበር እስከሆናችሁ ድረስ አይዲያ መስጠት መብታችሁ ነው። የሚቀበል ይቀበላችኋል፣ የማይቀበል አይቀበላችሁም። ይሄ መብት ነው፣ መብትሽ ነው። በቤትሽ አሁን አንቺ ላይ በላይ ተሰቅለሽ በስልክሽ የፈለግሽውን ነገር ማድረግ ትችላለሽ። እኛም ደግሞ በቻናላችን የፈለግነው ነገር ማስተላለፍ እንችላለን። ተቃውሞ የሌለው ነገር ማለት ነው ቤተሰቦች እና ይሄ ነገር ምንም ተቃውሞ የለውም። ትናንትና ግን ቃል እየተነስተሽ ማለት ነው፣ ፎቴን ዘቅዘቀሽ እንዳንቺ ፋራ አይደለሁም እኔ። እንዳንቺ የወረደ አመለካከት ይዤ ዩቲዩብ ቻናል ላይ አልመጣም። ምናልባት ለመፈመስ በአስበሽ ከሆነ ድሮ ድሮ ነበር፣ በነ ጅጂክያ በነ ዮኒ ጊዜ ነበር ስድብ የሚያፈምሰው ማለት ነው። አሁን ላይ ስድብ ተረስቷል፣ ስድብ የፋራ ሆኗል፣ አሁን ላይ ማለት ነው። ካልገባሽ ላስረዳሽ። እኔ አንቺ ለዘቀዘቅሽ ፎሮ ፎቶ ምንም አይመስለኝም፣ ነገር ግን የምታፍሪበትን ነገር የምትጠየፊበትን ነገር አትስሬ ምንም እኔ ዛሬ እኔን ስለ ዘቀዘቅሽ ነገር ብሩክንም ሀይሚንም ለመዘቅዘቅ ወደ ኋላ ማ ሴት እንደሆንሽ ያወቅሽ ነው። በዚህ አጋጣሚ ማለት ነው የሰው ልጅ ዝም ብሎ እንደ ስስት የሚቀያየር ሰው አይነት ከሆነ መቼም ቢሆን በቃላቱ አይገኝም። እዛ ደግሞ ኮመንት ስር እንደዚህ ናት እንደዚህ ናት እያላችሁ የምታሽለጠልጡ ለብሩክም ለሀይሚም የማጠቅሙ ሰዎች ስለሆናችሁ ነው ስለማውቃችሁ ነው። እኔ ጋርም ማለት ነው እኔ ጋር የምጽፉት እዛም የምጽፉት ነገር እያየሁ ስለሆነ ማለት ነው። እኔ ካልነኩኝ አልነካም። በራሴ ነው የምሰራው። የሰው ፎቶም ለጥፌ ዝቅዝቅ አልሰራም። የራሴ ቪዲዮ ይዤ ነው የምወጣው። እንደማንም ለቅምቅም አበባ ምናምን ይዤ በቀን አራት አምስት ዚ አበባ ይዤ አልመጣም። በራሴ በኮንፊደንሲ በራሴ። አታምሪም ትሰግጫለሽ ምናምን እናንተ ገደል ግቡ፣ ገደል ግቡ። የኔን ያክል ግማሿን እንኳን መስራት ስለማችሉ ነው። የኔን ያክል ግማሽ ውበት ስለሌላችሁ ነው። እኔ እግዚአብሔር ይመስገን እጄም እግሬም ሁሉ ነገር የሰውነቴ ሙሉ ነው። ጤነኛ ነኝ፣ እግዚአብሔር ይመስገን። ምንም የማፍርበት ገላ የለኝም። ባይዘው ወይ ማለት ነው። እናንተ የፈለጋችሁን ነገር ብትሉ ምንም አይመስለኝ። ስለዚህ ቃል እየተብዬዋ ማለት ነው። አንቺ ቁማጣ የቆማጣ ዘር እንዳለች፣ ቤተሰብ አይሰደብም፣ ግን ማለት ነው የምታወሪ ወሬ ማለት ነው። የመጨረሻ ደደብ የደደብ ቃል ነው። የመጨረሻ ማለት ነው። ደደብ እንኳን እንዳንቺ አይጠቀምም። የምሬ ነው። እና ሰው ለካ ማለት በየቲክቶክ ራሱ ባዶ ጭንቅላት የሚያደርጉች ምናምን እውነት ስለሚገባሽ ነው። ማለት ትክክለኛ ነገር ነው ለሰው ልጅ መስራትም ሆነ ማስተላለፍ። ሰውን እኮ እኔ አሁን በዛን ሰዓት ምን አልኳት? እሷ ምንም እኮ አላልኳት። ይሄ ነገር አይሆንም ይሄ ነው የሚሆነው አልኩኝ። ምን አገባሽ ለምትሉኝ ሰዎች እሷስ ምን አገባት? ማናችሁ እናንተስ እናንተስ ምን አገባችሁ? አያገባችሁም እኮ። የፈለጋችሁን ሀሳብ የመስጠት መብት አላችሁ በኮመንት ስር እንደዚህ አንቺ ምን አገባሽ? አንተ ማንኛችንም አያገባንም እኮ። እዚህ ህይወት ውስጥ ገባችሁ። ኃይሚና ሃይሚ የራሳችን ህይወት ነው የሚኖሩት አያገባቸውም። ስለ እነሱ ማንም ሰው አያገባውም። ግን እንደ ሀሳብ ቤተሰቦቻችን አድርገው እስካቀረቡን ድረስ የራሳችንን ስሜታችንን መግለጽ ግድ ነው በሚለው እኔ ጥሩ አመለካከት መስሎኝ ስለታየኝ ደግሞ ብዙ ሰው ጋር እይታና የሆነ አክሴፕት የሚደረግ ነገር ነው እኔ ያቀረብኩት፣ እንጂ እንደ ቃልዬ የወረደ ዝቅጥ ያለ ማለት ከካሜራ ጀርባ ሆኖ ምላስ ማሞጣሞጥ በጣም ቀላል ነገር ነው፣ ግን ወጥቶ እንዲተጋፍጦ ማውራት ደግሞ ይከብዳል። ስለዚህ በኮመንት ስር ማለቅለቅ በጣም ቀላል ነው፣ ግን በኮንፊደንስ እስኪ እንደኔ ወጥታችሁ አውሩ። እስኪ እኔን ስታስጠይ የምትሉት እስኪ እናንተ ልያችሁ፣ እስኪ እናንተ ከኔ ብለጡ ከኔ ብለጡ። እስኪ እኔ ኩም ምን ተኳኩዬ ወይም ደግሞ ፀጉሬን ሰርቼ ምናምን መመጣ ሴት እኮ አይደለሁም። ባገኘሁት በስራ ልብሴ ነው የምመጣው። በዛ የሚባል ማለት ነው ጠበብ ያለ ቦዲ ብለብስ ነው፣ ከላይ ከታች ሱሬ በምሰራበት ነው የምመጣው። እውነቴን ስነግራችሁ ማለት ነው። ምክንያቱም ልብስ የምለብስበትም ጊዜም የለኝም ጊዜም የለኝም። ገባችኋ? ግን አንዳንዶቻችሁ ገና የቱብ ቻናል አለኝ ብላችሁ የሆነ የሚያስጠላ ነገር አትስሩ። የሰው ልጅ ፎቶ አይዘቀዝቅም። አንቺ እስከነ ግብር አባሮችሽ ዛሬ እኔን ከዘቀዘቅሽ፣ ነገ ሃይሜና ብሩኬን የሚያዘቀዝቅ ነገር እንደምሰሪ በጣም እርግጠኛ ነኝ። በጣም ማለት ነው። ሰውን ከትንሽ ነገር ነው መታዘብ። ማለት ቀረ ይሄ የፋራኮ ነው፣ የፋራኮ ነው። ቲክቶክ ላይ እንኳን አሁን የነቁ እንደሆነ አታይም እንዴ? ቃሌ አታይም? አሁን እኮ በቃ ጊዜው ሰለጠነ እኮ አለቅ ፎቶ መዘቅዘቅ ፋርነት ነው በቃ የመጨረሻ ድድብነት ነው በቃ ድድብነት ማለት ነው ምንም በቃ ማሰቢያሽ እብድ እንኳን የማያደርገው ነው እንኳን አንቺ ማለት ነው ለነገሩ አንቺ ከብድ ምን ትሻያለሽ ከብድ እኳ ትሻይም አንቺ ስለዚህ ከዚህ በኋላ ፎቶን ዘቅዝቀሽ እንዳሰሪ ፎቶን ዘቅዝቀሽ ምሰሪ ከሆነ የራሴን እርምጃ ወስዳለሁ ስነ ስርዓት ያዥ ቃል ተብዬዋ ማለት ነው ስነ ስርዓት እዛ ሄዳችሁ የምታሽቃብጡ ቤተሰቦችም ጥጋችሁን ያዙ አለቅላቂ ሁላ ምንም አታቁኝም፣ አላቃችሁም። በቃ እኔ ለሃይሚና ለብሩኬ ክብር ያለው ሰው እንደዚህ አይነት ቪዲዮ አይሰራም። በቃ እኛ በእነሱ እየሰራን ነው፣ ጥሩ ጥሩ ሀሳብ እየሰጠን ነው። በመሀል ግን እንዲህ ቆሻሻ ነገር እየመጣ የሚያደፈርስ ሰው ሲመጣ ቃላቱን እንዲያስተካክል መናገር ወንጀል አይደለም። እኔ ለዛ ነው ቃሊን የተናገርኩት እንጂ ሌላ ነገር አይደለም። ሶ እኔ ደግሞ እንደዚህ አስጸያፊ ነገር እየተናገርኩኝ ቆሻሻ የወረደ ነገር፣ ፎቶ ዘቅዝቅ፣ የሰው ፎቶ አበላሽቼ አሸንጓሌት ምናምን አድርጊ እኔ ገንዘብ አልሰራም። ምክንያቱም እኔ መሀይም አይደለሁም። እግዚአብሔር ይመስገን ትንሽ ማሰብ ያለኝ ጭንቅላቴ ላይ ማሰብ የሚባል ነገር የሰውኛ እንደ ሰውኛ ነገር የሚሰማኝ ስሜት አለ። ነገ ጥሩ ደረጃ እንድደርስ ነው እንጂ ዛሬን ይሄ ተራ ፎቶ ዘቀዘቅኩና እኔ ፎቶ ቢዘቀዘቅ ምንም አይመስለኝም፣ ግን ስደት ነው ያላችሁት። አንዳንዴ ቤተሰብ ሳያችሁ የሆነ ነገር ይሰማችኋል። እነሱ አሁን ቲክቶክ ላይ ሲዘቀዝቁሽ ምናምን የሆነ የፈማሽ መስሎሽ ከሆነ ተሳስተሻል። ተሳስተሻል። የምሬ ነው። ጥሩ ስራ ስሰሪ ነው ሰው የሚያስወድድ ነገር፣ ሰላም ያለው ነገር በቃ ማለት እኔ አሁን ኮመንት ላይ እንኳን የሆነ ማለት መጥፎ ነገር ከጻፈልኝ እስኪያጥፍ ቻሉ ብዬ ራሴን ቪዲዮን አዳምጠዋለሁ። ራሴን ሰው ናችሁና አልተሳሳሱ ይችላላችሁ እኮ። ስለዚህ እዛ ውስጥ ደግሞ የሚጽፉልኝ ስህተቴን ነው። ማለት ለብሩክና ለሃይሚ ጠላት የሆኑ ሰዎች ጥሩ ነገር አይጽፉም። እኔ እነሱን አላያቸውም ወይም ሪሙቭ ነው የማደርገው። አቃቸዋለሁ፣ ሲጀመር ማለት ነው። ሲጀመር አንድ ሃይሚ ወጣ ያለ ፕራንክ ሲሰራ ነው የሚመጡት ቤቴ። ሁለተኛ ነገር ብሩክና ሃይሚ ሲጣሉ ነው የሚመጡት ቤቴ እና አቃችኋለሁ። እኔ ወዲያው ፕሮፋይላቸውን ሳይ ሪሙቭ ነው የማደርጋቸው፣ አላነብላቸውም። ስለዚህ ሌሎቻችሁ ደግሞ ጥሩ ነገር ለመስራት ነው እንጂ ጭንቅላታችሁን ማዘጋጀት ቆሻሻ ነገር በቻናላችሁ አስተላልፋችሁ ለመታወቅ አትሞክሩ። አስፈላጊ አይደለም። የምር እውነት ቃልዬ፣ የመጨረሻ ደደብ ነው የሆንሽው፣ ደደም ማለት ነው። ምንም ማሰቢያሽ የተሰጋ። ይህንን እራሱ በመሳደብ ፈጣሪ ቅሬ፣ በላይ በጣም ከአቅሜ በላይ ስለሆነችብኝ ነው። እኔ ሰው እንደዚህ ተሳድቤ ቪዲዮ እንድሰራ አልፈልግም። የምሬ ነው ምላችሁ። እኔ እንጃ ከዚህ በኋላ ከአንቺ ጋር እኔ አልመላለስም ብዬ ነበር ከዚህ በፊትም፣ ግን እየመጣችብኝ ነው እየመጣችብኝ ነው እንጂ ነክታኝ ነው እንጂ እኔ ሳይነኩኝ ነው አልነካም። ግን ደግሞ ካሁን በኋላ ራሱ እንደዚህ ድርጊት ብታደረግ ራሱ እኔ ራሴ እርምጃ እንጂ የምወስደው ለአንቺ እየወጣው እዚህ ጋፌን አልከፍትም። ቤተሰቦች፣ እኔ በጣም ይቅርታ ዛሬ ይሄን ነገር በመናገሬ ብዙዎቻችሁ እንደአይነት ሀሳብ አትስጪ፣ እንደዚህ አትበይ፣ ስራሽን ብቻ ስሪ ትሉኛላችሁ እሰራለሁ ግን ዝም ስል ደግሞ እሷ ያወቀች እኔ ያላወቅኩን እንዳይመስላት ብዬ ነው እኔ የእሷን ፎቶ እዚህ ጎኔ ዘቅዝቄ የረገጥኳት መስራት ቀላል ነው ለእኔ እኔ ግን ያ ስብእና አይደለም ስብእና አይደለም እንደዚ አይነት መልክት በቻና ላይ አላስተላልፍም ምክንያቱም ለሚያከብሩኝ ቤተሰቦች ጥሩ ነገር ነው ሰርቼ አቅርቤ ኮመንት እንዲጽፉልኝ ፈልገው እንጂ እንደ ቃልዬ የሰው ፎቶ ዘቅዝቄ ጀግናነሽ እህ እንዲሉኝ አልፈልግም እኔ እና ቤተሰቦች በጣም ይቅርታ። ለዛሬ ንግግሬ፣ አመሰግናለሁ ባይ